የሰራተኞች ሽልማት ፕሮግራም ላይ ለመገኘት ከጠዋቱ ሶስት ሰዓት ተኩል ላይ ሻወር ወስዳ ልብሷን ቀይራ እንደ ሁልጊዜው ከነሱ ጋር ልትጫወት ልትስቅ፣ ልትደሰት ትናፍቃት ልትሄድ በዝግጅት ላይ ያለች በድንገት አርፋለች። ታማ እኮ ቢሆን በአክሽን ታከሚ ምን እናርግ ብለን እንሯሯጥ ነበር። ግን የፍሬቻ ሞት ከማይታመኑትና ሰራቄ ሞት የሚባል ሌባ ሞት ካጋጠማቸው ሰዎች አንዷ ሆነች። ለሰው ሟች ናት፣ በጎ ናት፣ ደግናት ከሌ እንዲሆነ ሲሉ አልፈተና ግራሽናት እግዚአብሔር ነብሷን የማረው። ሌላ ምንም ምለው ነገር ያኔም እንዋደዳለን እንከባበራለን። አሁንም አርጅተን እንከባበራለን እንዋደዳለን። አንድ ድግስ ኖሮ ቀዝቀዝ ካለ ፍሬህይወት የለችም ማለት ነው። የፍሬህይወት ጓደኝነት ወሰን የለው። ከአንጋፋዎቹ ጀምሮ እስከ መካከለኞቹ፣ እስከ ኩዮቿ ከእሷን በታች በእድሜ ዝቅ ካሉት ጋር ነው ጓደኞቿ፣ ጓደኝነቷ እንደ ተለምዶም የሚባል ነገር አለ። ፍሬህይወት ባህሩ ከሌለች በሀገሩ ጥፉ ጥፉ ይላል ብረሩ ብረሩ ተብሎ ተገጥሞላታል። በጭብጨባ እንሸኛታለን፣ እያከበርን እንሸኛታለን። ዳግም ከዚህ በኋላ እናጨበጭብላትን። በዚህ መድረክ ላይ አርባ ዘጠኝ ዓመት የተጨበጨበበት መድረክ ነው። አሁን በአክብሮቱ እንሸኛታለን። ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። እኔ ጋ ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? በጣም ያሳዝናል። ነፍሲ ማር ሌላ ምንም ስለማይባል ነፍሰውን በጸደገነት ያኖርልን። እንግዲህ የቀብር ስነስርዓቷ በዛሬ ሁለት ተፈጽሟል። አርቲስት ፍሬ ህይወት እንግዲህ መልካምነቷን ሁሉም እያወሩ ነው። መልካም ሰው እንዲ ነው ሲጀመር፣ አሟሟቱም መልካም ነው። በድንገት ነው ሰውንም ሳታስቸግር፣ አሳክሙኝ፣ ውሰዱኝ፣ አውጡኝ፣ አውርዱኝ ሳትል ራሷ ሻወሯን ውስዳ ጥንቅቅ ብላ ጸጥ ስትል፣ ያው እግዚአብሔር የወደደውን ነገር አደረገ። ያሳዝናል። ነብሲ ማር በጣም የሚያሳዝን እንግዲህ ልጆቿም እንደሰማችሁ ትላንትና ጀምሮ ሲነገር የነበረው ቀጠሮ ነበረባት፣ ና ጓደኞቿ ጋር ቀጠሮ ለመሄድ አብረው ሊጫወቱ እንግዲህ። ይሄ ነው የሚያሳዝነው ነገር። ፈጣሪ ከድንገተኛ ሞት እግዚአብሔር አምላክ ይሰውረን። እንግዲህ እዚህ ጋር ልጆች ልባቸው ተነክቷዋል። በጣም እያለቀሱ ነው ልጆቿ ያሳዝናል። ብዙዎች እየተናገሩ ነው ስለ መልካምነቷ። ድሮም እንዋደዳለን አሁንም እንዋደዳለን፣ እሷ ከሌለች ሁሉም ነገር አያምርም፣ እሷ ከሌለች ሁሉም ነገር ጥሩ አይሆንም እያሉ እንዲሁም ስለ ሕይወት ታሪኳም እየተናገሩ ይገኛሉ። ያማል፣ በጣም ነው ያሳዝ ነው። እንግዲህ ነፍስ ይማር። እንደዚህ አይነት ሞት እንኳን ለልጅ ለሌላም ቅስም እየሰብራል ማለት ነው። የእውነት ቅስም የሚሰብር አሟሟት ነው በድንገተኛ መሞት። እንግዲህ ሽኝት እየተደረገላት ያለ ነው። እግዚአብሔር ይሰውረን ከእንደዚህ አይነት ነገር፣ ተፈጣሪ አምላክ እሱ ይሰውረን ነው ምለው። ከባድ ነው። ያሞሌ ፍቅር ረመጥና ነቃሽ ሌሎችን በርካታ ተውኔቶችን በቀጥታው ተጫውታለች። ሰማያዊ አይን፣ ባትሌ፣ የክራይ ሚኒስት በመሳሰሉት ድራማዎች ላይ ደግሞ በአስተባባሪነት ሰርታለች። እንዲሁም ዱባና አቡ፣ ማእዶት ጉራማይ፣ ሰካራሙ ፖስት የመሳሰሉት ፊልሞች ላይ በቴሌቪዥን በሬዲዮ ድራማዎች፣ የሙዚቃ ክሊፖችና ማስታወቂያዎችን በትወና ተሳትፋለች። አርቲስት ፍሬህይወት ባህሩ በጥሮታ ላይም ሆና ከምትወደው የጠብሰው ከተለያዩ መንግስታዊ እና መንግስታዊ ያሉ ተቋማት ጋር ሙያ አገልግሎትን ቁጥራቸው በዛ አካባቢ ፊልም ፕሮዳክሽኖችና ከቴሌቪዥን ጣቢያዎች ጋር የመደበኛ የበዓል ፕሮግራሞችን በማቅረብ ተወዳጅነትን አትርፋለች። እንግዲህ ቀዳማ የምንለው የቲያትር ኢንተርፕራይዝ ነው። ከሱ ጋራ በጣም ሰፊ እንቅስቃሴ ወታርግ አርቲስት የተባሉ በአስራ ዘጠኝ ሃምሳ ሶስት ዓመተ ምህረት ከአባቷ ከአቶ ባህሩ ለጋስና ከእናቷ ወይዘሮ ቤት በየነ በአዲስ አበባ በተለምዶ ጣሊያን ሰፈር ተብሎ የሚጠራው አካባቢ ተወለደች። እድሜዋ ለትምህርት ሲደርስም በአጋዚያን እና ባለመኞች ትምህርት ቤት ተምራለች። አርቲስት ፍሬህይወት ባህሩ ገና በልጅነት በኪነጥበብ ባላት ፍቅር በ1969 ዓመተ ምህረት በ16 ዓመቷ በሀገር ፍቅር ቲያትር ቤት በዘመናዊ ሙዚቃ ክፍል በተወዘዋሽነት ለሶስት ዓመት በኮንትራት ተመቀጠ ለኪነጥበብ ስራ አብራ ጀምራለች። አርቲስት ፍሬህይወት ባህሩ ተፈጥሮ በለገሰቻት ተጫዋችነትና የተጎና ችሎታዋን በማሳደግ በዘመናዊ ተወዘዋሽነት በተደራራቢ የተለያዩ ሙዚቃ ድራማዎች ላይ ተወኗዋን በማሳየቷ አድናቆትን አግኝታለች። የሀገር ህቀት ያደርግት ኃላፊዎች ያላትን የትወና ህይወት እንደዚህ ናት። ለአንዱ ሻማ ታበራለች፣ ለአንዱ በድንገት ትጨልማለች እና ምንም ማለት አይደለም። ነፍሷን በአጸደ ገነት ያኑረው። ስለ ህጻኑ እንኳን የሰባት ዓመት ህጻን ልጅ እንኳን እንደዚሁ ባሰቃቂ ሁኔታ ሞቷል። እሷን ነፍሷን በአጸደ ገነት ያኑረው፣ ቤተሰብም መጽናናትን ያድልልን። ምክንያቱም በዚህ ጸጋ ይህን ያክል ኑሮ መሞት በአሁኑ ሰዓት ላይ ኢትዮጵያ ውስጥ መታደል ነው። ምክንያቱም እንዳያችሁት ህጻናት እያለቁ ነው፣ በአንድም በሌላም በድንገት ባልታሰበ ነገር። አሁን የሰባት አመቱ ህጻን ልጅ እንግዲህ አስቡት። አሁን ላይ ያለው ነገር የምታዩት ነው። ተመልከቱ፣ ይሄ ሁሉ ሰው ህዝቡ ሆ ብሎ የወጣው በግፍ ለተገደለው ህጻን ልጅ ነው። እና በአሁኑ ሰዓት ላይ እንደዚህ እድሜ ረዝሞ መሞት እንዲህ አይነት ሰው ሞቶ በሰላም በቤቱ ዘመድ አልቅሶ የሚቀብረው ሰው መታደል ነው ብዬ ነው ማስበው። ለኔ ማለት ነው። ለምን እንዳያችሁት ነው ያለው ነገር። በጣም ያሳዝናል። በጣም ይከብዳል። በጣም ቅስም ይሰብራል። ህጻናት በየጊዜው እያለቁብን ስለሆነ ማለት ነው እና እንዲህ አይነቶቹ ሞቶች ሞቱም አንላቸው። ነብስ ይማር። ጥሩ እድሜ ላይ ነው ያለችው። ምንም ማለት አይደለም። ምክንያቱም ልጆች አላት የልጅ ልጅ አላት። ብዙ ነገር አይታለች፣ ብዙ ነገር አድርጋለች። በአሁኑ ሰዓት ሀያ ሰላሳ ሳይሞሉ በህጻን በአጭር ሳይኖሩ በለጋ አበባዎች እየተቀጠፉ ያሉበት ሰዓት ላይ ስለሆነ ቢያሳዝንም መልካምነቷ እንግዲህ ይከተላት የሰማይ ቤቷን ያሳምርላት እንላለን። እግዚአብሔር የወደደው ነገር አደረገ። በድንገት መሞቷ እንግዲህ በጣም የሚያሳዝነው ድንገተኛ መሆኗ። ልትሄድ ሻወር ወስዳ ቀጠሮ ለመሄድ ብርድ ብርድ አለኝ ብላ ልብስ ደራርባ ለብሳ ለመሄድ ስትል እዛው ሽርተት ነው ያለችው ነው የተባለው። ጸጥ አለች። ምንም የለ ምንም የለ እና በጣም ያሳዝናል። ከባድም ነው ነብስ ይማር ማለት ሰው ያለበትን ሳይናዘዝ ብድር ሊኖር ይችላል። እንዲሁም ደግሞ አይኗን አይነ ባንክ ፈርማለች የሚባል መረጃም ወጥቷል፣ ማለት ነው እና መልካምነት ለራስ ነው። እግዚአብሔር ይመስገን ብዙ ነገር አርጋለች። ነፍሷን ባጸደገ ነው ያ እንግዲህ እንደ መልካምነቷ ሰማይ ቤት መልካምነቷን እግዚአብሔር ይጻፍላት፣ በገነት ያኑራት፣ ለቤተሰብ ምጽናናትን ያደለልን እንላለን።